ሰላም ሰላም እንዴት ናችሁ የእኔ ቤተሰብ ተከታታዮች በሙሉ ዛሬም በአዳዲስ ቪዲዮ ወደ እናንተ መጥቻለሁ ለእናንተ ይመጥናል ይሆናል ብዬ ያሰብኩትን በሙሉ ይዤላችሁ ከች ብያለሁ ለዚህ ቤተሰብ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የእኛ ቤተሰብ አባል እንዲሆኑ ጋበዝ ናችሁ ይዘንላችሁ ወደ መጣ ነው ቪዲዮ ስናልፍ ዛሬ ወደ ያዝንላችሁ ቪዲዮዎች አለፍን የኢቤሷ ቃል ኪዳን ግርማ ኑሯን በአሜሪካ ካደረገች ሰንበት በት ትብላለች። ከሰሞኑን ከፍጹም ጋር ያደረገችውን ቆይታ ቀንጨብጨብ አድርጌ ይዤላችሁ መጥቻለሁ። እስቲ ምን ትለን ይሆን? እናዳምጣት። ያው ያደግኩት የሀይቆች ንግስት በሆነችው አየሯ ተስማሚ ብዙ ሰዎች ለመኖር የሚመኟት አገር ደብረዘይት ከተማ ነው ወይም ደግሞ ቢሾፍቱ አየር ኃይል ግቢ ውስጥ ነው ያደኩት። እንዳልኩ የወታደር ልጅ ነኝ። እናቴም አባቴም አየር ኃይሎች ናቸው። ከአውሮፕላኖች ጋር ከወታደሮች ጋር ነው ብዙ የኔ ልጅነት ብዙ ትዝታዬ ከሚሊተሪዎች ጋር ነው። ሚሊተሪ ደግሞ አይተ ከሆነ ቆፍጠን ያለ ነው፣ ጥንቅቅ ያለ ነው፣ ስታንድ ባይ ነው ለማንኛውም ነገር። እኔም አቀማመጤን ራሱ አታይም ለምንም ነገርና ያደግኩት ልጅነቴ አየር ኃይሎች ውስጥ የአየር ኃይል ቤቶች ከአየር ኃይል ፋሚሊዎች ጋር ከኮረኔል ከማስተር ከሻለቃ ቤተሰቦች ጋር ነው። ልጅ አለኝ ያለው ህጻን ልጅ ኃላፊነት አለብኝ። ከዛ በኋላ ደግሞ ሩቅ ነው። ሩቅ ነው ስል ያን ያህል ሩቅ አይደለም። ሰው ከአዳማም ኮ እየተመላለሰ የሚሰሩ ብዙ ሰዎች አሉ። ከነበረኝ ኤክስፒሪየንስ አንጻር ከእንደገና ደግሞ በየቀኑ ትራንስፖርቴሽኑ ራሱ ቀላል አይደለም። መጀመሪያ ላይ የተቀጠርኩበት ደሞዝ እራሱ 2500 ብር ነበር። እና 2500 ብር ሁልጊዜ በትራንስፖርት ተመላልሰህበት ምግብ በልተህበት፣ ብዙ ነገሮች ፋሚሊዎች ከቨር ስለሚያረጉ ነው እንጂ ከባድ ነው። ብዙ ጊዜያቶች ራይድ እየጠየኩ የሄድባቸው ጊዜያቶች ብዙ ነበሩ። በቃ የሆነች ቦታ እንደውም አለችኝ። እዛች ቦታ ጋር ሳልለመድ አልቀርም። ሰንሻይን ይባላል ሰፈሩ ና እዛ ጋር ሄድና ቶሎም ለመድረስ ስራ ቦታም እንዳይረፍድብኝ። ዜና ደግሞ ስትሰራ ወይ ደግሞ ሪፖርተር ስትሆን የጠዋት ጠዋት የሚዘጋጅ ዜናዎች አሉ፣ ስምሪት ትላካለ። በብዛት ደግሞ ሁለት ሰዓት ተኩልና ሁለት ሰዓት ላይ ጠዋት መገኘት አለብህ። ስለዚህ ያ እንዲሆን በሰዓቴ ለመድረስ መናኸሪያ ገብቼ ገና ሰው እስኪሞላ የሞላ ምናምን ትግስቱም የለኝም፣ በዛ ላይ በጣም ከባድ ነው። ሰንሻይን የሚባል ቦታ አለ። ኦልሬዲ ሞልቶ የሚወጣ መኪና ነው። አንዳንድ ጊዜ ከገጠመኝ ይሄ ረዳቶች የሚቀመጡበት ቦታ አለ አደለ? እንደዛም ጠልጠል ብዬ ምናምን ሄዳለሁ። የሞላው ላይ ሄጄ መናኸሪያ ላለመሰለፍ ምናምን እንደዛ አረጋለሁ። አንዳንድ ጊዜ ደግሞ ልክ ቆም ስል እሙ አዲስ አበባ ነሽ ምናምን የሚሉም አላጣም። ከዛ ብዙ ሰዎች ያው፣ ከዛ በኋላ እንደውም እየለመዱኝ በብዛት በራይድ የሚሰጡኝ ሰዎች ነበሩ ሊፍት ነው አይደል? የሚባለው። መንገድ ላይ ቆማለሁ። እሙ ዛሬ ከሰሞኑ ግን እንደሚታወቀው በቲክታክ ላይ በጳውሎስ አካውንት እየተሰራ ያለው ተከታታይ ትራጀዲ ፊልም ሜላትና ማርቆስ ምን እየሰሩ ነው? ምንስ ደረሱ? ብዙዎችን ፊልም ልብ እያንጠለጠሉ ከፓርት ዋን እስከ ፓርት ሁለቴን ድረስ ደርሰዋል። ኢትዮጵያን የፊልም ኢንዱስትሪ ከፍ ያደርጋል ተብሎም እየታሰበ ነው። እስካሁን ያሉትን ተከታታይ ፊልሞች ሁላችሁም እንዳያችሁ ተስፋ አረጋለው። ነገር ግን ግርምትን ይጭናሉ፣ እንዲሁም ትዝብትን ታገኙበት አላችሁ ብዬ ያሰብኩትን ይዤላችሁ መጠቻለው። እስቲ ቀንጨብጨባ አርጌ ወደ አመጣወት ወደነ ጳውሎስ ፊልም ሜላት ሜላትና ማርቆስ

ሜላት፣ አልቆልናል። በቃ የሰውዬው የገለመው ሜላትና ማርቆስ ይገዳደሉ ማየት አልችልም። ይህን ምስጢር ማውጣት አለኝ። ሜላት፣ አልቆልናል። ሄሎ ማርቆስ፣ ቅድስት ነኝ። የባለፈው ቦታ ላይ ባለፈው ቦታ ላይ ጠብቀኝ፣ ትልቁ ምስጥር እዥ የመጣለሁ። እሺ እሺ፣ እጠብቃለሁ። የባለፈው ቦታ ላይ ቅድስት ነኝ። የባለፈው ቦታው ላይ እንገናኝ፣ ትልቁ ምስጥር ልናገር ነው እኔን ቅድስት ቀጥራኝ ነው የመጣሁት። እኔ አንቺ ምን ለመስራት ነው የመጣሽው? ንገረኝ። ድስትም የለችም። ምን ልታረጊኝ ነው? ወንድ ነሽ? በማገዝና በመርዳት የምናውቀው ፍራኦል ከሰሞኑ ብር አጭበርብሯል ተብሎ ስሙ በሶሻል ሚዲያ ላይ እየተዘዋወረ ይገኛል። ብዙ ብር ተበልቻለሁ ያለው ያለች ምህት ቀርባለች። ቴዲ አዋሳም እንግዲህ በማካከላቸው ተገኝቶ ሲያወያያቸው እንደነበረ ይታወሳል። እስቲ ምን እንደተባባሉ ለእናንተ የዘንላችሁ መተናል። እናንተ ማዳምጡ የራሳችሁን ሀሳብ፣ አስተያየት ደግሞ ኮመንት ላይ አስቀምጡልን። በመጨረሻ ውድ እነሱ አለፈ ዶክመንት አለኝ ብሎ አቧራ ያስነሳ ሰው ማወጣው ጉድ አለኝ ብሎ አቧራ ያስነሳ ሰው መድረክ ሲከፈትለት ውሃ እንደመታት ድመት ኩምሽሽ ሲል እኔ ያሳዝነኛል። ለሰውዩ አዝናለሁ። በእርዳታ ጉዳይም እንዲህ አይነት ነገር ታዘብ ያለው ምንድን ነው? አብራችሁ ነው የበላችሁት፣ አብራችሁ የሆነ ነገር አለባችሁ። ዶክመንት አለኝ ካላችሁ፣ የእርዳታ ሰብሳቢች ትፈልጋላችሁ ካላችሁ፣ ኦኬ እኔ ጠራውላችሁ። ኦኬ ጠራውላችሁ። ስም ዝርዝራቸውን አንድ በአንድ ጠራ። ከጠራሁኝ በኋላ መታችሁ። ለምንድን ነው ጉዳቸውን አታወጡት? በየቦታው ግን በየጉራንጉሩ ግን ያወራሉ። እርዳታ ሰብሳቢዎች ላይ እኮ አደገኛ እኮ ዶክመንት አለኝ አደገኛ ማስረጃ አለኝ ምናም ትላላችሁ። መድረኩ ሲከፈት የለም። ምንድን ናቸው እርዳታ ሰብሳቢዎች? እናንተ ከፈራችሁ ለእኔ ስጡኝ፣ ለእኔ ስጡኝ እና እኔ ካልተናገርኩኝ በቃ ታዘቡኝ። ካልሆነ ነራ እናንተ ራሳችሁ ጥርጣሪ ውስጥ ወድቃላችሁ። የሆነ ሆኖ በፍራውን ላይም እንደዚ አይነት ነገሮችን ታዝቢያለሁ። ሁለቱም መጡ፣ ሁለቱም መጡ፣ ቁጭ አሉ። ፍራውን በስልክ ገባ። ላስገባው አልኳቸው፣ አስገባው አሉኝ። ቴምር መጣች። ከስከፈተናገረች እንዴት እንደሆነ ለሁላችሁ ከመጀመሪያው ከቤዚኩ ጀምሬ ጠየኳት፣ ተናገረች። ከዛ ፍራውል በስልክ ገባ እሱን ማስረዳ። ከዛ ተሙን ሰማን፣ ከዛ ዮኒን ሰማን፣ ከዛ መሐሪን ሰማን፣ ከዛ ሙሌን ሰማን፣ ከዛ ሰብለን ሰማን፣ ቅድስትን ሰሞ፣ ስዩሜን ሰማ። የእናንተን ኮመንት አነበብን። ግማሾቻችሁ ከፍራውል ጎን ቆማችሁ፣ ግማሾቻችሁ ከቴመር ጎን ቆማችሁ። ስለዚህ አንተ ሰመራይ ስታደርገው ምንድን ነው የታዘብከው? የመጀመሪያው ነገር ተምር በቀጠራው ቀን ተምር ከዚህ ቀደም እንደማውቃት አይደለም። በጣም አክብራኝ፣ ቤቱን አክብራ፣ አድማጭ ተመልካቾች እናንተን አክብራ በጣም በትህትና ስቴጅ ላይ በመገኘቷ ክብራትና ክብራል ክብር ይገባታል። በሰዓቱ ተገኝታለች፣ ቪዲዮ አብርታለች፣ ዶክመንት አስቀድማ ልካለች፣ ልካለኛለች፣ ቼኩን ልካለች፣ ሁሉ ነገር ልካለች። ፍራኦል በተለያዩ ምክንያቶች መገኘት አልቻለም። ከፍራው የታዘብኩት ሁለት ነገር የመጀመሪያው ነገር ይሄ ለሁለተኛ ጊዜ ነው። ከዚህ ቀደም እርዳታ ሰብሳቢዎች እንደዚህ ጥሪ ካደረግኩኝ በኋላ እርዳታ ሰብሳቢዎቹ ሲመጡ ብዙዎቻችሁ የታዘባችሁት ነገር የኔትወርክ መቆራረጥ ነበር። ጉንፋን ይዞኛል፣ ከልብ ይቅርታ ጠይቃል። ኔትወርክ ይቆራረጣል። ይሄ መስተካከል ያለበት ነው። በሚቀጥለው ጉዳይ ክስ ሲቀርብ ኔትወርኩ ይሰራል። ክስ ሲቀርብ እናንተ በምትጠየቁበት ሰዓት ደግሞ ኔትወርክ ይቆራረጣል። ይህ ትክክል አይደለም። እኔ እንደዚህ አልሰራም። እኔ እንደዚህ አልሰራም። ወይ ነጋ ለመምጣት ነው። እኔ ነገር እኔ በተደጋጋሚ ነግሬሃለሁ ጋይስ። እኔ በተደጋጋሚ ነግሬሃለሁ። ክስ ስታቀርብ ኔትወርክ ይሰራል። ያንተ ክስ በሚደመጥበት ሰዓት ላይ ደግሞ ኔትወርክ ይቆራረጣል። ምንድን ነው ይሄ? የመጀመሪያው ነገር ይሄ መስተካከል አለበት። እዚህ ጋር ውድ ጊዜያችንን ሰውተን የመጣ ነው የምንሄድበት ስላጣን አይደለም። ሁለተኛ አድማኝ ተመልካች መናቅ አድማኝ ተመልካች የምትነቀው ይሄ እንደዚህ ነገር አይመቸኝም እኔ ቤት መታ አድማኝ ተመልካች በስቴጅ ላይ እንቃለሁ፣ እንትን እላለሁ፣ ምናምን እኔ አዋርዳለሁ። የመጀመሪያው ነገር የኔ ባህሪ ማወቅ ነው። ማንም ልትሆን ትችላለህ፣ ከማንህም በላይ አይደለም። አንተም የራስህን ኑሮ ትኖራለህ። ሁሉም እዚህ ውስጥ ያለው የራሱ ኑሮ ይኖራል። እዚህ ጋር መተ የምትጸዳዳበት የምትቀራረስበት፣ ምንም ያገናኘን ቲክቶክ ነው። ሁላችንም ደፋ ቀና ብለን ትኖራል። ሁሉም የራሱ ምግ ሸፍኖ ይኖራል። ይሰማል እንጂ እዚህ ስቴጅ ላይ ተመቶ ገና ለገና ተሰብስበው ሰዎች ያደመጡ ተብሎ ሰዎች፣ በተለይ በተለይ በአድማጭ ተመልካቾች አልደራደርም፣ በቤቴ ጉዳይ ላይ አልደራደርም። ግብር ያላቸው ሰዎች ናቸው። ቁም ነገር ብለው ነው የመጡት፣ ለቀልድ የመጡት የሚመጡት ስለዚህ የአድማች ተመልካቾች መከበር አለባቸው። አድማ ተመልካቾች ላስደፍር ምናምን አይደለም። ይሄን መስተካከል አለበት። በፍራው ላይ ያየኋቸው አንዳንድ ነገሮች እነዚህ ናቸው፣ ትንሽ መስተካከል አለባቸው። ያው በስልክም ስለሆነ በምናምን ነው። በሚቀጥሉ ኬዞች ላይ እንደዚህ አይነት ንግግሮች እሱም መከበር አለበት። እሱም አድማ ተመልካቾች ማከበር አለበት። ሁለተኛ ክስ ሲያሰማ ብቻ ሳይሆን ክስ ሲሰማ መገኘት አለበት መገኘት አለብን። ይህ ህዝብ ይታዘባል። እሱን አይቻልም። ወደ ጉዳዩ ስንመጣ ቴምር ከፍራኦል ጋር ምናገናኝ ስል ቴምር ያየሁት ነገር ይሄ ሊና ያሳየኝ እች ልጅ ፍራኦል ትቻ ሶሻል ሚዲያ ላይ የሚያደርገውን ነገር አይታ ሆነ ለመናገር የዋህነቷን አይቻሉ ልጅቷ የዋህናት አንድበቷ በጣም ኃይለኛ ነው። በተደጋጋሚ ዝም በይ ዝም በይ ስላት የሚነበረው ለዛ ነው። አክብራኝም ዝም ስላት ከልብ አመሰግናለሁ። ግን ያየሁባት ኦቨር ኦል ያየሁባት ነገር ምንድነው? መኪናውን ሳትወስድ አምና ቼክ ጽፋ ሰጥታለች። ሌላ ሶሻል ሚዲያ ላይ ስላያችሁ ብቻ ለአንድ ሰው ቼክ ጽፋችሁ 50፣ 60፣ 10 መስጠት ቀላል አይደለም። ይሄን ስል በቃ ፍራኦልን ሶሻል ሚዲያ ላይ አይታ ይሄን አድርጋለች። እሷ መለሳል እዚህ ቲክቶክ ላይ አምነህ እኮ ለሰዎች ሞዴሬተር ማሰጠበት ዘመን እኮ ነው። አምነህ ሞዴሬተር አሁን ቤት ያሉ አራት ሞዴሬተሮች ናቸው። እስካሁን ከኛ ጋር እንደነበራችሁ ተስፋ እናደርጋለን። ለእናንተ ይመጥናል ይሆናል ብለን እንግዲህ የያዝንላችሁ ቪዲዮዎች የዛሬ ሳምንት ይሄ ነበር። በቀጣይ አስተማሪና እንዲሁ ማጓጉ የሆነ ቪዲዮዎችን ሰብሰብ አርገኝዘንላችሁ እንመጣለን። ለዚህ ቤተሰብ አሁንም አዲስ የሆነ ሰው ካለ ጥሪ ያቀርባለሁ። ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ከወዲሁ ጋብዝ ናችሁ። መልካም ሳምንት ይሆንላችሁ።